አላህ ስለ ራሱ ሲናገር በእሱነት ይናገራል። ማንነቱን ለሰዎች እንድናስታውቅ እሱ ማለት ምን ዐይነት ጌታ እንደሆነ እንናገር ዘንድ፣ ሰዎችን እንሰብካቸው ዘንድ አላህ ስለ ራሱ በእሱነትም ይናገራል። ለምሳሌ ከዛ ውስጥ አንዱ ሱረቱል ኢኽላስ፣ ሙሽሪኮች ወደ ረሱል ሰለላሁ ዐለይሂ ወሰለም ዘንድ መጥተው ሲፍ ለና ረበከ ጌታህን ግለጽልን ምን አይነት ነው የአንተ አምላክ ብለው በጠየቁ ሰዓት አላህ ምላሽን ሰጣቸው። ቁል በላቸው ነው ያለው፣ ሁወላህ እርሱ አላህ ነው ይላል። እርሱ እያለ የሚናገረው ራሱ ጌታ አላህ ነው። ስለ አላህ ሌላ አካል እየመሰከረ አይደለም፣ ለጠየቁት ጥያቄ ምላሽ እንዲሆናቸው። ዛሬም እኛ ቃሉን እያነበብን እርሱ ጌታችን ማለት ማን እንደሆነ እንናገርና እንመሰክር ዘንድ አላህ ስለራሱ በእሱነት ይናገራል። አላህ ስለ ራሱ ሲናገር እኛ ብሎ መጠቀሙ ከአንድ በላይ መሆኑን በፍጹም የሚያመላክት አይደለም። ይህ የክብር መገለጫ እንጂ ብዛትን አመልካች አይደለም። እንዴት ያንን ልትረዱ ቻላችሁ ካሉን አሳማኝ ምክንያቶቻችንን ከዚህ ቀጥለን የምናቀርበው የአላህኛነት ታላቅነቱን፣ መለኮታዊ ክብሩን ለመግለጽ ሀያል አምላክ መሆኑንም በተግባር ለማሳየት እንጂ ይህ እኛነት ብዛትን ለማመልከት አለመሆኑን መሆኑን እንዴት እንደምንረዳ ቀጥለን እንየው። አንደኛ የምንረዳበት መንገድ በቁርአን ላይ አላህ አንድ ነኝ ብሎ መናገሩን። አላህ አንድ መሆኑን ካስተማረን እዚህ ጋር መጥቶ እኛ ብሎ የሚናገር ከሆነ እኛነቱ የክብርና የታላቅነት መገለጫ ነው የሚሆነው። ምክንያቱም እኛነቱ የብዜት ከሆነ ብዜት እና አንድ ምንም ስምምነት ስለሌላቸው አንድ መሆኑን ባልነገረን ነበር። ስለ አንድነቱ ከሰበከን ስለ አንድነቱ ካስተማረን እኛ ማለቱ ታላቅነቱን ነው የሚያሳየው። አላህ አንድ መሆኑን በሁለት ቦታ ላይ በቀጥታ ቋንቋ ከነገረን አንድ መሆኑን የነገረን ጌታ እራሱ ተመልሶ እኛ ፈጠርናችሁ እኛ እንዲያደረግንላችሁ ቢል ይሄ እኛነት የሱን ታላቅነት፣ ሀያልነት ከመጠቆም ውጪ ሁለት ወይ ሶስት ወይ ከዛ በላይ መሆኑን አያሳይም። ለምን አንድ ነኝ ብሎ አላ? አንድ ደግሞ ሁለት አይሆንም። አንድ ደግሞ ሶስት አይሆንም። አንድ ከሶስት በላይ አይሆንም። አንድ ማለት ብቻውን ያለ ማለት ነው። ስለዚህ አላህ አንድ መሆኑን መናገሩ እኛነቱ የክብር መሆኑን አመላካች ነው። እኛነቱ ታላቅ መሆኑን ገላጭ ነው ነው اذا كنت في الدنيا عن الخير عاجزا فما እንደምን ሰነበታችሁ። ክብርና ምስጋና ለዓለማቱ ጌታ ለአላህ የተገባው ይሁን። ሙስሊሞች ፈጣሪ አምላክ አላህ አንድ ነው ብላችሁ የምታምኑ ከሆነ በትክክልም አላህ አንድ ከሆነ ለምንድን ነው አላህ ስለ ራሱ ሲናገር እኛ ብሎ የሚናገረው የሚል ጥያቄ ያቀርባሉ። ትክክለኛ ምላሽ የሚፈልጉ ወገኖች ከሆኑ ጥያቄውን ማንሳቱ አግባብነት ያለው ጉዳይ ነው። ከኛ በኩልም የሚጠበቀው ትክክለኛ ምላሽ መስጠት ነው። እና ኢንሻአላህ በዚህ ጉዳይ ላይ አጭር ቆይታ ይኖረናል፣ ማለት ነው። የአላህ እኛነት ከሱ አንድነት ጋር ምንም የሚቃረን ሐሳብ እንዳልሆነ ከማስረዳታችን በፊት አንድ ነገር ልንነግራቸው እንፈልጋለን። ፈጣሪያ አምላካችን አላህ በቅዱስ ቁርአን ውስጥ ስለ ራሱ ሲናገር እኛ በማለት ብቻ አይደለም የሚናገረው፣ እኔ በማለትም ስለ ራሱ ይናገራል፣ እሱ በማለትም ስለ ራሱ ይገልጻል። እንድንማጸነው እንድንጠራውም በአንተነት ራሱን ይነግረናል፣ ያስተዋውቀናል ማለት ነው። አላህ ስለ ራሱ ሲናገር እኔ እያለም ይናገራል። ማንነቱን ለባሮቹ ሲገልጽ ራሱን ሲያስተዋውቅ በእኔነት ያስተዋውቃል። እንደ ምሳሌ ያክል ብንመለከት በሱረቱል ሂጅር ማዕራፍ 15 ቁጥር 49ና 50ን ብናየው። ነቢ ዕባዲ ባሮቼን ንገራቸው አሳውቃቸው። አኒ አነ ልገፉሩ ረሂም እኔ ማለት ኀጢአትን ይቅርባይ መሃሪ፣ አዛኝ አምላክ መሆኔን ንገርልኝ አሳውቃቸው። ቅጣቴም እንደዚሁ እጅግ የበረታ መሆኑን አሳማሚ ቅጣት መሆኑን ንገራቸው ይላል። አላህ ስለ ራሱ ሲናገር ለባሮቹ እጅግ በጣም ሩኅሩኅ ኀጢአታቸውን ይቅርባይ መሃሪ ጌታ መሆኑን በእኔነት ሲገልጽ ነው የምናየው። ሌላው ሁለተኛው አላህ ስለ ራሱ ሲናገር በእሱነት ይናገራል። ማንነቱን ለሰዎች እንድናስታውቅ? እሱ ማለት ምን አይነት ጌታ እንደሆነ እንናገር ዘንድ፣ ሰዎችን እንሰብካቸው ዘንድ አላህ ስለ ራሱ በእሱነትም ይናገራል። ለምሳሌ ከዛ ውስጥ አንዱ ሱረቱል ኢኽላስ፣ ሙሽሪኮች ወደ ረሱል ሰለላሁ ዐለይሂ ወሰለም ዘንድ መጥተው ሲፍለና ረበክ ጌታህን ግለጽልን ምን አይነት ነው ያንተ አምላክ ብለው በጠየቁ ሰዓት አላህ ምላሽን ሰጣቸው። ቁል በላቸውን፣ ያለው ሁወላህ እርሱ አላህ ነው ይላል። እርሱ እያለ የሚናገረው ራሱ ጌታ አላህ ነው። ስለ አላህ ሌላ አካል እየመሰከረ አይደለም። ለጠየቁት ጥያቄ ምላሽ እንዲሆናቸው ዛሬም እኛ ቃሉን እያነበብን እርሱ ጌታችን ማለት ማን እንደሆነ እንናገርና እንመሰክር ዘንድ አላህ ስለ ራሱ በእሱነት ይናገራል። ቁል ሁወ ላሁ እርሱ አላህ ነው በላቸው። አሐድ አንድና ብቸኛ ነው ይላል። ስለዚህም አላህ ራሱን በምን ይገልጻል? በእሱነት ይገልጻል ማለት ነው። በሦስተኛ ደረጃ ደግሞ የመጀመሪያ መደብ ብዜትን እኛን፣ ወይም ፈርስት ፐርሰን ፕሉራል የሚባለውን እኛነትን በመጠቀምም ስለ ራሱ አላህ ይናገራል። ነሕኑ ከለቅናኩም ፈለውላ ቱሰድቁን እኛ ፈጠርናችሁ አታምኑ አታረጋግጡም እንዴ ይላል። ኢና አዕጠይናከል ከውሰር እኛ ላንተ በጣም ብዙ በጎ ነገሮችን ወይ በጀነት የሚገኘውን ከውተር የተሰኘውን መጠጥ ማለት ነው ላንተ ሰጠንህ እያለ አላህ በእኛነት ሲናገር እናየዋለን። ሰማያትን ፈጠረን፣ ምድርን ፈጠረን፣ እናንተን ፈጠርናችሁ፣ አወረድን እያለ አላህ ስለ እኛነቱም እንዲሁ ይናገራል። በአራተኛ ደረጃ ደግሞ በአንተነትም ራሱን ይገልጻል። እኛ እንድንለምነው እሱን እንድንጠራው አንተ እያላችሁ ጌታችሁን ለምኑ ይላል። ለምሳሌ ሱረቱ ዓለ ዕምራን ቁጥር 26 በማዕራፍ 3 ቁጥር 26 ላይ ኢነከ ዐላ ኩሊ ሸይኢን ቀዲር፣ አንተ በሁሉም ነገር ላይ ቻይነህ በል ይላል አላህ ስለሌላ አካል እየመሰከረ ሳይሆን እሱን ምን ማለት እንዳለብን በአንተነቱ እንዴት መጥራትና እንዴት ማወደስ እንዳለብን እየገለጸ ነው። አላህ ስለ ራሱ በእነዚህ አራት መንገዶች ሲናገር አይተናል ማለት ነው። አንደኛ ማንነቱን ሲገልጽልን፣ ከራሱ ጋር ሲያስተዋውቀን፣ በእኔነት ራሱን ገልጿል። ሁለተኛ ደግሞ እንደዚሁ በአንተነት እንድንጠራው፣ እንድንማጸነው፣ እሱን እንዴት ማወደስ እንዳለብንም አስተምሮናል። ሶስተኛ ራሱን በእሱነት ደግሞ እንዴት መስበክ እንዳለብን ለሰው እንዴት እንደምናስተዋውቀው እሱ ማለት ምን አይነት ጌታ እንደሆነ እንናገር ዘንድ ራሱን በእሱነት ይገልጻል። አራተኛ ለባሮቹ ያደረገውን ውለታ ተአምራቱን በሚገልጽበት ቦታ ላይ ደግሞ ኃያልነቱን፣ ታላቅነቱን በማመላከት ራሱን በእኛነት የሚገልጽ አምላክ ነው። ለአንድ ሙስሊም ምንም ግራም ያጋባው ነገር የለም። አሁን ጥያቄ የተነሳው አላህ አንድ አምላክ ከሆነ አላህ አንድ ጌታ ከሆነ ለምን እኛ ይላል? እኛ ማለት ከአንድ በላይ ያለን ነገር የሚያመላክት ነውና፣ ለምንድነው አላህ እኛ የሚለው ነው ዋናው ጥያቄ። በቀጥታ ወደዚህ ጉዳይ ገብተን ምላሽ እንሰጣለን ማለት ነው። በአረብኛው ቋንቋ ነህኑ ወይም ኢና የሚለው ቃል ቀጥታ ፍቺው እኛ ነው። ነገር ግን ትርጉሙ ሁለት አይነት ነው። አንደኛው ትርጉም ብዛትን አመልካች ነው። እኛ የሚለው ተናጋሪ ከብዙዎች ጋር ሆኖ አንድን ድርጊት ማድረጉን የሚገልጽበት ቋንቋ ነው። ይሄ የመጀመሪያው ትርጉም ነው። ሁለተኛው ደግሞ ተናጋሪው አካል አንድ ሆኖ ሳለ ነጠላ ሆኖ ሳለ፣ ነገር ግን ነፍሱን አክባሪ በመሆን ራሱን ከፍ በማድረግ ታላቅነቱን ለመግለጽ እኛ እያለ የሚጠቀምበት ነው። ሁለቱም አይነት አጠቃቀም በአረብኛው ቋንቋ በሰፊው ይታወቃል። አላህ ስለ ራሱ ሲናገር እኛ ብሎ መጠቀሙ ከአንድ በላይ መሆኑን በፍጹም የሚያመላክት አይደለም። ይህ የክብር መገለጫ እንጂ ብዛትን አመልካች አይደለም። እንዴት ያንን ልትረዱ ቻላችሁ ካሉን አሳማኝ ምክንያቶቻችንን ከዚህ ቀጥለን ነው የምናቀርበው። የአላህ እኛነት ታላቅነቱን፣ መለኮታዊ ክብሩን ለመግለጽ ሀያል አምላክ መሆኑንም በተግባር ለማሳየት እንጂ ይህ እኛነት ብዛትን ለማመልከት አለመሆኑን እንዴት እንደምንረዳ ቀጥለን እንየው። አንደኛ የምንረዳበት መንገድ በቁርአን ላይ አላህ አንድ ነኝ ብሎ መናገሩ ነው። አላህ አንድ መሆኑን ካስተማረን እዚህ ጋር መጥቶ እኛ ብሎ የሚናገር ከሆነ እኛነቱ የክብርና የታላቅነት መገለጫ ነው የሚሆነው። ምክንያቱም እኛነቱ የብዜት ከሆነ ብዜት እና አንድ ምንም ስምምነት ስለሌላቸው አንድ መሆኑን ባልነገረን ነበር። ስለ አንድነቱ ከሰበከን፣ ስለ አንድነቱ ካስተማረን እኛ ማለቱ ታላቅነቱን ነው የሚያሳየው። የቱ ጋ ነው አንድ መሆኑን የተናገረው ካሉ፣ በቁርአን ውስጥ ሃያ ሁለት ቦታ ነው የተናገረው በቀጥታ ማለት ነው። አንድ መሆኑን የሚያመላክቱ የትየ ሌሌ ማስረጃዎች አሉ። አንድ በምትለው ቃል ግን ሃያ ሁለት ቦታ ተጠቅመዋል። ሃያ አንዱ ዋሂድ የሚለው ሲሆን አንዱ ደግሞ አሐድ የሚለው ነው። ምሳሌ ሱረቱል ከህፍ ማዕራፍ 18 ቁጥር 110 ላይ የመጨረሻው አየት ቁጥር 110 ላይ ቁል፣ በላቸው ይላል ለረሱል ዓለይሂ ሰላቱ ወሰላም። ለሰዎቹ ምን ትላቸዋለህ? ቁል ኢነማ አነ በሸሩን ሚስሉኩም እኔ ባፈጣጠሬ እንደናንተው ቢጤያችሁ ሰው ብቻ ነኝ ከሌላ ፕላኔት ወይ ከሌላ ዓለም የመጣው ሌላ ፍጥረት ሳልሆን ባፈጣጠሬ እንደናንተው ሰው ነኝ ነገር ግን የሚለየኝ ምንድነው ዩሃ ኢለይ ወደኔ ወህይ ይወረዳል መለኮታዊ ራእይ ይመጣልኛል ምን የሚል አነማ ኢላሁኩም ኢላሁ ዋሂድ አምላካችሁ አላህ አንድ አምላክ ብቻ ነው መባልን? ወደ እኔ የሚወረደልኝ ሰው ነኝ በላቸው ይላል እናም ወደ ረሱል ዓለይሂ ሰላቱ ወሰላም የሚወርደው መለኮታዊ ራእይ አምላክ አላህ አንድ ብቻ ነው የሚል ነው ቅድም ያየነው ሱረቱል ኢኽላስንም ማየት ይቻላል ቁል ሁወ ላሁ አሐድ እርሱ አላህ አንድ ነው በላለ አሁን ምንድን ነው የምናነሳው አላህ አንድ መሆኑን በሀያ ሁለት ቦታ ላይ በቀጥታ ቋንቋ ከነገረን አንድ መሆኑን የነገረን ጌታ ራሱ ተመልሶ እኛ ፈጠርናችሁ እኛ እንዲያደረግንላችሁ ቢል ይሄ እኛነት የሱን ታላቅነት፣ ሀያልነት ከመጠቆም ውጪ ሁለት ወይ ሶስት ወይ ከዛ በላይ መሆኑን አያሳይም። ለምን አንድ ነኝ ብሎ አላ። አንድ ደግሞ ሁለት አይሆንም። አንድ ደግሞ ሶስት አይሆንም። አንድ ከሶስት በላይ አይሆንም። አንድ ማለት ብቻውን ያለ ማለት ነው። ስለዚህ አላህ አንድ መሆኑን መናገሩ እኛነቱ የክብር መሆኑን አመላካች ነው። እኛነቱ ታላቅ መሆኑን ገላጭ ነው፣ ነው የምንለው ይሄ አንደኛው ማስረጃችን። ሌላስ ሁለተኛ ማስረጃ አለን። ምን? ፈጣሪ አምላካችን አላህ ስለ ራሱ ሲናገር እኛ ብሎ መናገሩን ታላቅነቱን፣ ሀያልነቱን ለመግለጽ እንጂ ከአንድ በላይ መሆኑን ለማሳየት አለመሆኑን በምን እንረዳለን? ከአንድ በላይ ነው የሚለውን አመለካከት አላህ ራሱ በቁርአን ላይ በመቃወሙ ነው። አላህ ከአንድ በላይ የሆነ አምላክ ቢሆን ኖሮ ሁለት ወይ ሶስት የሚሉትን ባልተቃወማቸው ነበር። ነገር ግን ከአንድ በላይ ነው የሚሉትን ሲቃወማቸው፣ ንግግራቸውና እምነታቸው ክህደት መሆኑን ሲገልጽ እንመለከታለን። ለምሳሌ ሁለት ነው የሚሉትን ምናለ አላህ በማዕራፍ 16 ሱረቱና ነሕል ቁጥር 50 ወቃለ አላህ አላህም አለ ይላል። ጌታ አላህ ተናገረ ላ ተተኺዙ ኢላሃይን ፍነይን ሁለት አምላኮች አድርጋችሁ አትያዙ ነው ያለው። ለምንድነው ሁለት አድርገን ማን ይዘው? ኢነማ ሁወ ኢላሁ ዋሂድ እርሱ አምላካችሁ አላህ አንድ አምላክ ብቻ ስለሆነ ነው ይለናል። አንድ ብቻ ስለሆነ ጌታ አላህ አንድ አድርጋችሁ ያዙ፣ ሁለት አድርጋችሁ አትያዙ እያለ ነው። ስለዚህም አላህ አንድ አምላክ ብቻ ነው። ሁለት ነው የሚሉትን ተቃወመ። ሁለትን ከተቃወመ እኛነትን ለሁለት መተርጎም አንችልም ማለት ነው። ምክንያቱም ሁለት ነው የሚሉትን ተቃውሟል። ሶስት ነው የሚሉትንም ይቃወማል። በአላህ አንድነት ውስጥ ሶስትነት የለም። አላህ አንድ እንጂ አንድም ሶስት የሆነ ጌታ አይደለም። ስለዚህ ሶስት ነው አትበሉ ብሏል። ሱረቱ ኒሳ ምዕራፍ 4 ቁጥር 171 ያ አህለል ኪታብ እናንተ የመጽሐፉ ሰዎች ሆይ

አላህ የሦስቱ ሦስተኛው ነው ማለትም ከሦስቱ አንዱ እሱ ነው ያሉ በርግጥ ካዱ ይላል ወማ ምን ኢላሂን ኢላ ኢላሁን ዋሂድ ከአምላክም አንድ አምላክ እንጂ ሌላ የለም እናን ያለው የምን ሦስት ነው ይሄ ክህደት ነው እያለ ነው። ስለዚህም እኛነቱን በሦስት መተርጎም አንችልም ከሦስት በላይም ነው እንዳንል ቁርአን በግልጽ ይቃወመዋል —በማዕራፍ 12 ሱረቱ ዩሱፍ ቁጥር 39 ላይ ዩሱፍ ዓለይህ ሰላም የእስር ቤት ጓዶቹን ምንድነው ያላቸው? ያ ሳሒበይ ሲጅን፣ እናንተ የእስር ጓዶቼ ሆይ አለ። አአርባቡም ሙተፈሪቁነ ኸይር፣ የተለያዩ አማልክቶችና ጌቶች ናቸው የተሻሉ የሚሆኑት፣ አሚላሁ ልዋሒዱ ልቀሃር፣ ወይስ አንዱና አሸናፊ የሆነው አላህ ነው አላቸው። አላህ ብቻውን በቂና አሸናፊ ጌታ መሆኑን ሲመሰክር እናንተ የያዛቸቸው የተለያዩ አማልክትና ጌቶች ናቸው ወይ? አይደሉም። አላህ ብቻውን ነው ነው አንድ የሆነው። ስለዚህ ከአንድ በላይ ብዙ አድርጎ መያዝ ክልክል እንደሆነ ያሳየናል። በእነዚህ መንገዶች አላህ ብዜትን ከተቃወመ እንዴት ራሱን እኛ ብሎ በመግለጹ ከአንድ በላይ መሆኑን ሊያሳይ ነው ብለን እንዴት እንረዳዋለን? ያንን እንዳንረዳማ ሲቃወም አግኝተናላ። ሁለትም አትበሉ ብሏል። ሦስትም አትበሉ አለ። ከዛም በላይ ደግሞ የለም አማልክት አለ ከሌለ ለምን እኛ አለ ታዲያ ወደሚለው ስንመለስ ይሄ እኛነት ታላቅነቱን፣ ሀያልነቱን የሚያሳይ መሆኑን በቀላሉ መረዳት ይቻላል ማለት ነው። ይሄ ሁለተኛው መልሳችን ነው። ሶስተኛ ደግሞ አሁንም መልሳለን። ይሄ እኛነት የክብር መገለጫ እንጂ ከአንድ በላይ መሆኑን ላለማሳየት ምንድን ምንድነው? እሱም ከተባለ በቅዱስ ቁርአን ውስጥ የገባበትን በማየት ካገባቡ አንጻር እንላለን ምን ማለት ነው ሲባል ፈጣሪ አምላካችን አላህ ቅድም እንዳየነው ስለ ራሱ ሲናገር እኛ ብሎ እንደተናገረው ሁላ እኔም በማለት ይናገራል። ነገር ግን ስለ እኛ የተነገሩት አንቀጾች በጠቅላላ ምን ሆነው እናገኛቸዋለን? አየተ ኒዕማ ሆነው እናገኛቸዋለን። ስለ ውለታ፣ ስለ ጸጋው፣ ስላደረገው ድርጊት ስራዎቹን የሚገልጽባቸው ቦታ ሆነው ነው ያገኘነው። አንድም ቦታ ላይ አየተ ተውሂድ ተውሂድን ዒባዳን፣ አምልኮን በሚገልጽ አንቀጽ ላይ አላህ እኛን አምልኩ፣ እኛን ብቻ ጥሩ፣ እኛን ብቻ ፍሩ፣ እኛን ብቻ ተጠንቀቁ ብሎ ትዕዛዝ ሲሰጥ አናየው። እነዚህ ቦታዎች ላይ ሁሉ አላህ እኔ እያለ ነው የሚናገረው። አንድ ነዋ። ወኢያ የፈተቁን እኔን ብቻ ተጠንቀቁ፣ ወኢያ የፈርሀቡን እኔን ብቻ ፍሩ ወእያ የፋዕቡዱን እኔን ብቻ ተገዙ ነው የሚለው። እኔ እኔ እያለ ዒባዳ ላይ አምልኮ ላይ እንድናመልከው እንድንሰግድለት እንድንፈራው እንድንጠነቀቀው ይነግረናል። ለምኑኝ የሚላል እድዑኒ አስተጅብ ለኩም ለምኑን አላለም፣ ለምኑኝ እሺ ላችኋለሁ አለ። ስለ አምልኮ የሚናገረው ክፍል ላይ ትዛዝን ሲሰጥ በእኔነቱ ገለጸ። እኛነቱን ግን ጸጋ አንቀጾች ላይ ነው ያደረገው። ትእዛዝን አልሰጠም። አንድም የቁርአን አንቀጽ አታገኙ፣ አላህ ተገዙን ብሎ ሲያዝ፣ ስገዱልን ሲል፣ እኛን ብቻ ፍሩ፣ እኛን ብቻ ተጠንቀቁ፣ እኛን ብቻ አምልኩ አይልም። እነዚህ ቦታዎች ላይ እኔነትን ገለጸና ነገር ግን የውለታ አንቀጾቹ ላይ ኢና ኸለቅናኩም እኛ ፈጠርናችሁ፣ ኢና አዕጠይናከ ሰጠነህ ወአንዘልና አወረድን፣ ወበለልና ዳመናንም አጠለልን፣ ወበነይና ከበላያችሁም ሰማያትን ገነባን እያለ ስለሰራው ስራ ስለተአምራዊ ማንነቱ ሲገልጽ እኛ እኛ ካለ አሁን ይሄ እኛነት ወዴት ይመራናል? ታላቅነቱን ወደ መረዳት ኃያልነቱን አምሳያ የሌለው ቢጤና ሞክሼ የማይገኝለት ጌታ መሆኑን ነው የሚያሳየው። እውነት እንደሚባለው ይህ እኛነቱ ከአንድ በላይ የሆነ ማንነት ቢሆን ኖሮ ለምን ለናሙና አንድ አንቀጽ ላይ እንኳን ተገዙን ለምን አይልም? ለምንድን ነው አምልኩን ማይለው? ለምንድን ነው ፍሩን ተጠንቀቁን የማይለው አንድ ነዋ? ይሄ በራሱ አመላካች ነው። እኛና እኔ የሚሉት የገቡበትን ቦታ ማየታችን ስለሱ ያለን ግንዛቤ ራሱ እንዲስተካከል ከአንድ በላይ እንዳልሆነ ይረዳናል ማለት ነው። ይሄ ሶስተኛው። ወደ አራተኛው እንገባለን። አላህ እኛ ብሎ ስለራሱ መናገሩ ታላቅነቱን ሊያሳይ ሀያልነቱን ሊገልጽ እንጂ ከአንድ በላይ አለመሆኑን እንዴት እንረዳለን? ለሚለው አራተኛው መልሳችን ምንድነው? ምክንያታዊነትን በቅዱስ ቁርአን መጠቀም ነው። ምን ማለት ነው? ከአንድ በላይ አምላክ ቢኖር ኖሮ እቺ ዓለማችን ምን ዕጣ ፈንታ ይገጥማት ነበር? ቁርአን ራሱ ምሳሌ ይሰጠናል። ከአንድ በላይ ወይም ሌሎች ቢኖሩ ኖሮ ምን ትሆን ነበር እቺ ዓለም በማዕራፍ 21 ሱረቱል አንቢያ ቁጥር 22 ላይ ለው ካነ ፊህማ አሊሃቱን ኢላ አላህ በሰማያትና በምድር ከአላህ በስተቀር ሌሎች አማልክቶች በነበሩ ኖሮ አለ። ሁለተኛ፣ ሦስተኛ ሶስተኛ ተብለው የሚጠሩ ሌሎች አማልክቶች በነበሩ ኑሮ ለፈሰደታ፣ የሰማይና የምድር ሥርዓት በተበላሸ ነበር ይላል። የአርሹ ባለቤት የአርሹ ጌታ ሰዎች እሱን ከሚገልጹት ከሚመጥኑት ነገር ጥራት ይገባውና እንደሚባለው ከአንድ ሌላማ በነበረ ኖሮ የዓለም ስርዓት ራሱ ይበላሽ ነበር። ምን ማለት ነው ሲባል አለማችን በአንድ ሀያል እንጂ በሁለት ወይ በሶስት ኃያል ልትመራ አትችልም። ይሄ ሎጂክ የማንም ሰው አእምሮ የሚቀበለው ሎጂክ ነው። ቤታችሁን ብትመለከቱ ስድስት እና ሰባት ሰው እንኳ ቢኖር ያንን ቤተሰብ ስንት አባወራ ይመራዋል ከተባለ አንድ አባወራ ነው ቤትን ሊመራው የሚችለው። ሁለት አባወራ ቤትን መምራት አይችልም። ቁጥራቸው ሁለት እንደመሆኑ መጠን ሐሳባቸውም ይለያያል። አንደኛው ሌላ ሲያዝ ሌላኛው ተቃራኒውን ሊያዝ ይችላል። ስልጣናቸው ደግሞ እኩል ከሆነ ተቃራኒ ነገርን ባዘዙ ጊዜ የማን ትእዛዝ ነው ተሰሚነት የሚኖረው? ማንን አስደስቶ ማንን ማስከፋት ይቻላል? ስለዚህ ግዴታ አንድ ትእዛዝን ለመቀበል አንድ ትእዛዝ ከአንድ አዛዥ ነው መምጣት ያለበት። አንድ አባወራ ነች ለትንሿ ቤት እንኳን የሚያስፈልጋት። ከቤት ውጣ ስንል ደግሞ ትምህርት ቤት ይኖራል። የትምህርት ቤቱ ዳይሬክተር ወይም ዩኒት ሊደር ተብሎ የሚጠራው አንድ ነው። ሁለት ዳይሬክተር በአንድ ትምህርት ቤት ውስጥ አይመደብም። ፋብሪካና ኢንዱስትሪም ሲቋቋም ማኔጅ የሚያደርገው ማናጀር አንድ ነው። ሁለት ወይ ሶስት ማናጀር የለውም። ያለ አንድ መሪ ምንም ነገር ሊኖር አይችልም። ፍርድ ቤት ላይ ውሳኔ የሚሰጠው አንድ የመሃል ዳኛ ነው። ሁለት ዳኛ ውሳኔን በአንድ ጊዜ አያስተላልፍም። ወደ ሀገር ደግሞ ስንመጣ ሀገር በጠቅላይ ሚኒስቴር ወይም በፕሬዝዳንት ከሆነ የሚመራው ያ ጠቅላይ ሚኒስቴር ወይም ፕሬዝዳንት የሚባለው አንድ ነው እንጂ ሁለት የለም። ከዚህ በሰፋ መልኩ ደግሞ ይህን ግዙፉን ዩኒቨርስ ፍጥረተ ዓለሙን ሰማይና ምድርን እስከዛሬ ድረስ ሥርዓታቸው ሳይዛነፍ አንድም ቀን ሰማይ ወደቀብን ብለን ሳንሰጋ መሬት ከበታች አረገረገችብን ብለንም ሳንፈራ ቀንና ሌሊትም በተመደበላቸው ሰዓት እየተፈራረቁ በእኛ ላይ መሄዳቸው፣ ፀሐይና ጨረቃም በተመደበላቸው ሰዓት ብርሃንን ለኛ እየሰጡ መኖራቸው ይህንን ዩኒቨርስ የሚቆጣጠረው ኃይል አንድ መሆኑን እንጂ ከአንድ በላይ መሆኑን አንረዳ

ይሄ ሁሉ አይኖርም አለሙ ይጠፋ ነበር ማለት ነው ነገር ግን አላህ የአርሽ ጌታ ነው ጥራት ይገባውና ከእርሱ ጋር ሌላ አምላክ የለም ብቻውን ያለ አንድ አምላክ ነው ስለዚህ ከዚህ በመነሳት አላህ ከአንድ በላይ ቢሆን ኖሮ ይሄ ይከሰት ነበር አለን ግን አልተከሰተም ለምን አለሙን የሚመራው ጌታ አንድ ጌታ ነው አንድ አምላክ ነው ያ ከሆነ ይሄው አንድ አምላክ እኛ ማለቱ ታላቅነቱን እንጂ ከአንድ በላይ መሆኑን አያሳይም ብለን በድጋሚ እንመልሳለን ማለት ነው ሌላው አምስተኛው ምላሻችን ምንድነው? የአላህን እኛነት ከአንድ በላይ ወስደው ሁለት ወይ ሶስት ማድረግ የሚፈልጉ ሰዎች ካሉ ተስፋ የሚያስቆርጥ አንቀጽ አለን። በዚህ እኛነት ውስጥ ዒሳ ዓለይሂ ሰላም አይካተትም አይገባም ነው የምንላቸው። ምንም አላህ እኛ ብሏልና አንድም ሶስትም ነው ብለን እንተርጉመው ቢባል አይመችም። እንደዛ እንኳ ብንተረጉመው ዒሳ አይገባምና እንዴት ከተባለ

ወአተይቱ አላለም። ዩ እንግዲህ ወአተይና ሰጠነው። አሁን አላህ እኛ ብሏል ሰጠሁ ሳይሆን ሰጠነው ብሏልና ይሄ እኛነቱ ከአንድ በላይ ሶስት መሆኑን ያሳያል ከተባለ ለማን ነው ታዲያ የተሰጠው ነው ጥያቄው። ዒሳ ብኑ መርየም ለመርየም ልጅ ነው ለዒሳ የተሰጠው ከተባለ እርሱ ተቀባይ እንጂ ሰጪ ውስጥ የለም ማለት ነው። ስለዚህ ከሰጪዎቹ መደብ ከሌለ ተቀባይ ከሆነ ሰጪዎቹ ከሶስት ዝቅሉና ሁለት ሊሆኑብን ነዋ። ዒሳ ተቀባይ ሆነዋል ማለት ነው። በእኛነት ውስጥ ዒሳ አይካተትም ማለት ነው። ወአየድናሁ ብሩሒል ቁዱስ አለ ቀጠለና፣ ደግሞ በቅዱሱ መንፈስም አበረታ ነው አለ። ወአየድናሁ መዓ ሩሒል ቁዱስ አላለም፣ ከቅዱሱ መንፈስ ጋራ አበረታ ነው አላለም፣ ኢሽቲራክ አብሮነት እንዳይኖር ወአየድናሁ ብሩሒል ቁዱስ በቅዱሱ መንፈስም አበረታ ነው ካለ ቅዱሱ መንፈስ ተላኪ አላህ ደግሞ ላኪ መሆኑን ያሳያል። ስለዚህ በዚህ እኛነት ውስጥ ዒሳ እንደማይገባው ሁላ ቅዱሱ መንፈስም አይገባም ማለት ነው። ይወጣል አሁን ታዳ፣ ማንቀረ እኛ አበረታ ነው፣ ሰጠ ነው እያለ የሚናገረው ማን ነው ስንል፣ አላህ ብቻውን ነው። ታዳ እንዴት አድርገን አንድም ሶስተም ነው እንለዋለን? ዒሳ ወጥቷል፣ ሰጠ ነው ሚለው ውስጥ ዒሳ አለ እንዳንል፣ ተቀባይ ሆኖ ተገኛ፣ ቅዱሱ መንፈስም ተላኪ ሆነ፣ ማንቀረ ስለዚህ አላህ ብቻውን እኛ እያለ ይናገራል። ይሄ በራሱ እኛነትን ከአንድ በላይ ሁለት ወይ ሶስት አድርገን እንዳንተረጉመው አጋዥ ሆነናል ማለት ነው። ስድስተኛ የቃሉ ገደብ አልባነት፣ አላህ እኛ ብሎ ስለ ራሱ ተናግሯል። ስለዚህ እኛ ብሎ ስለ ራሱ ከተናገረ ከአንድ በላይ መሆኑን ማመን አለባችሁ ካልዋችሁ እሺ፣ ስንት በሏቸዋ። ከአንድ በላይ ስንት? እኛ ነዋ ያለው። እኛ ማለት ሶስት ብቻ አይደለም። ሰላሳ ሶስትም እኛ ማለት ይችላል። አርባ ሶስትም እኛ ማለት ይችላሉ? ይህንን ከቻሉ የአላህ እኛነት ገደብ አልባል ይሆን ነው። መቶ አስራ ሦስትም እኛ ማለት ይቻላላ። ስለዚህ ገደብ ከሌለው እኛነት በምንም መልኩ የህዝቦቹን አመለካከት አይገልጽም ማለት ነው፣ ታላቅነትን ከማሳየት ውጭ። ስለዚህ አላህ እኛ ያለው በጥቅሉ ታላቅነቱን ከበሬታውን የሚገልጽ እንጂ በምንም አይነት መልኩ ከአንድ በላይ መሆኑን አያሳይም። አላህ አንድ አምላክ ብቻ ነው ነው።